ምንድን ነው ያብዬ? ኧረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ይሄንን ትኩረት የምሰተነው ነው። ይሄው አሁን መታየት ያለበት ጉዳይ ነው እንጂ እንደዚህ አሁን እንደምንለው ታማ መድኃኒቱ ጣምና ምንም የሌለባት ተመርምራ ዱባይ የገባች ልጅ በእንደዚህ ሞተች አይደለም። አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ ኬዙ ሌላ ነው። እንደዚህ ዱባይ ያላችሁ ጉቺንም አሁን ሮሚዬ በዚህ ነው በዚህ ነው አይደለም ሰው የየራሱ እንትን አለው አስገብተን ጉዳዩ ላይ ሁላችንም እጃችንን ከተመጮ ነው የሚጠበቅብን እንጂ በዚህ ሰዓት ከሌነ አይደለም። ደም የተጨማለቀ ሬሳ ቤት ሀገር ነው እናንተ የምታዩት ሬሳ ደም ተጨማልቆ መድኃኒቱ ጦሞተ የሚባለው ይሄንን ነው። ሌላ ነገር አይደለም። ሁላችንም ዱባይ ያለን እጅ ለጅ። ሌላም ዓለም ላይ ያላችሁ ሰዎች ፍትህ ነው የምንጠይቀው። ልጅቷ ታማ መድኃኒቱ ጣ ታክማ አይደለም ሌላ ነገር አይደለም። ምንም አይነት ነገር ተመርምራ ነው ዱባይ የገባችው። ውጤቱ ሌላ ነው። ሮሚ አሁን መድኃኒ ያለምን ሌላ ነው ውጤቱ። እኛ ያልነው ትናንትና ሌላ ነው። ዛሬ ደግሞ የሰማነው በጣም የሚያስደነግጥ ጉዳዩን ምንትዛው

ሮምዬ ላክሽውን ቁጥር እኮ ደወልኩኝ። ተይ ለወቀሳ እንትናት በይዛቺልሽሽቦቲ ምሽን ግቢና። ይሄ ስንቴ እንደደወልኩልሽ ግቢና። ለሌላ ጊዜ ዋትስአፕ ላይ እንደምታዩ ከሙና ጋ ተደዋወልን። ሙናን ጠይቄያት። በቃ እኔ ከመውቀስሽ በፊት ሙናን ጠይቄያት፣ ከሙና ጋ ተደዋወልን ቃስሚያ ሆስፒታል ሄጀ ቼክ ላድርግ አለችኝ። ቼክ አድርጊና ሳውቂኝ ብያት ወደ አንቺ ደወልኩ፣ አታነሽ ዩ ግቢና፣ ቦቲምሽን እንደዚህ ቸኩለሽ እ ትላንት ቦቲም ላይ ካልደወልኩልሽ ውቀሽ ላይ ግቢ የትላንት የትላንቱን ሁለቴ ሶስቴ ደወልኩ፣ አታነሽኝ። ከሙና ጋር ከተደዋወልን በኋላ ሙናን ጠይቂያት፣ ሙናን ከጉቺ ጋር አላወራችሁ ወይ ብለሽ ጠይቂያት። እንዴም ሮሚ ምን ሆነሽ ነው? አውሪ፣ ከእኔ ጋ ነው እንጂ። ደወልኩልሽ፣ አታነሽኝ። ሮሚዬ አታነሽኝ። እይው ማድ ግቢና፣ እይው እኔ ላሳይሽ በራሴ ስልክ እይው። ሁለቴ ሶስቴ ደወልኩልሽ፣ አታነሽልኝም። ከዛ ሙና ደወለችልኝ፣ አወራን። ቃስሚያ ሆስፒታል ሄጄ ቼክ ላድርግ ግን ማን ብዬ ነው የሚሄደው አለች ዋትሳፕ ላይ ደግሞ የጻፍኩልሽን አንብቢ የራሴን ደግሞ አንብቢ ምን እንደጻፍኩልሽ ግቢና ዋትሳፕ ላይ እንዴ ሮሚታ እኔ እንደዚህ ኬርለስ አደ ዛሬ ገብቼ ቼክ አደረግኩ እንደ ምን ብለሽ የሆነ ቦቲም ላይ አሳይሽን የያዙ ቦቲሙን ትላንትና አሁኑ ደወልኩልሽ ሮሚ ያታነሽም ሁለቴ ሶስቴ ደወልኩልሽኛውም ቁጭ ብዬ ነው። ዋትሳፕ ላይ ደግሞ የጻፍኩልሽን ው ግቢና ዋትሳፕ ላይ አሁን የጻፍኩልሽን ይ እኔ እኔ በዚህ ምክንያት ነው። ግን ከሙና ጋር እየተደዋወልን ነው። ይህ ዋትሳፕ ላይ የጻፍኩልሽን እንደውም ለዳኒ ልነግረው ነበረ እንትን እንዳትል፣ ሮሚ ደውላ አስረዳት ብ ለኪኪም ጠርቼ ሂጂና ደዊና ለቡጣ ያለችበት ቦታ አዲስ አበባ ሂጂ ኪኪ አዲስ አበባ ስለሆነች ሆነች ቡጣን አግኛት እያልኳት ነበር። ወይኔ ለእኔ አይደለም ቡጣ ጉጂ፣ ለህሊናችሁ ነው የምታደረጉት። ለኔ ኦፍኮርስ ሙናን ጠይቂያት አለ የምታደረጉት ለራሳችሁ። ሳራ ጋ በጣም አደወቅ። ሳራም እሁድ አይሰራ እዛ ጋ ነገ ነው ማድረግ ኤምባሲ የምንችለው አለች። ይዚገር ሁዳ ሙና እንዴት አደረገችው? ሳራ ያልቻለችው ሙና እንዴት አደረገችው? አይደለም ሮሚዬ፣ የዚህ ሀገር ሲስተም የማታውቂው ነገር አለ። ፕሊዝ ማለት ፊል አታድርጊ። እንደናንተ ሀገር አይደለም። የሚችል ሰው አለ፣ የማይችል ሰው አለ። ፕሊዝ አንዳንድ ሰውላቸ አንዳንድ ሰው ደግሞ አይችልም። እዛው ይሄ ሰው አይደነግጥም እንደ እኛ ትሙት ትኑር እኮ ነው። የጠፋ ጉቺ ሄዶ አላስገባም አሉ። እስኪ አስቢው አንቺ። እኔ ትናንትና እኔ ገስት ላይ የማውቃት ልጅ የቡጣ እህት የአዲስ አበባ ልጅ ስንት መከራ ከኛ ጋር የምካፍል ልጅ እንዲሆነች ተብሎ ተደወለ። እዛ አይሰራም እኮ ሮሚ፣ ፊትለፊት ሳደል የደወልኩትኝ ደዊ ብለሽ ስትሰጭ ነው። ስልኩ አይሰራም፣ ሌላ አይሰራም። በዛ ስልክ ስንቴ እንደሞከርኩኝ ምን ሆነ ብለሽ ትጠይቅኛለሽ። ሙና ደወለች እና ከሙና ጋር አወራን ሮሚ። ከዛ ወደ አንቺ ቦቲም ላይ ደወልኩኝ። ስደውል ሁለቴ አታነሽኝም። ከዛ ማታ ላይቭ ገብታለች አሉ፣ ሮሚ እያለቀሰች ነው አሉ። መጣው ጻፍኩልሽ ኮመንት ጻፍኩኝ፣ አትመልሽም። እያለቀሽ ነው ገዝት ላይ እንትን አሉኝ። መጥቼ ነበር። አረ በስመ አብ! አሁን ደግሞ ያቡ ሌላ ነገር፣ እንደዚህ እንደዚህ ነው እያለ ነው ጉቺ። አሁን እኛ አሁን ማድረግ ያለብን አንድ ገል ነገራችሁ። አሁን የኔ ሰላም የዋስሎች እንዴት ጉቺ ጨከነች? ምንም እግዚአብሔርን ጠይቂያት እንትን አሉ። ሙናን ጠይቂያት በቃ ነው። ምንም ልልሽ አልችም። ይኸውልሽ ሮሚ አሁን እኛ ይሄ እንዳልሽው ጉቺ እኛ እንዲህ ነው እንዲህ ነው የምንለው ሳይሆን ሁላችንም ኤምባሲ ሄደን ኬዙን፣ በኤምባሲ ብቻ መታየት የሚችል ኬዝ ነው። ይሄ አሁን ሚዲያ ላይ ተወርቶ የሚታለፍ ሳይሆን ልጅድ በደም የተጨማለቀ አስክሬን የት ዓለም ላይ ነው ታሞ መድኃኒቱ ጦሞተም ይባላል። አሁን የአስክሬን ምርመራ ወጥቶ ነው ያቡ አዎ አሁን ከአንድ ፖሊስ ጣቢያ ወደ ትልቁ ፖሊስ ጣቢያ፣ ወደ ዋናው ፖሊስ ጣቢያ። ይኸው እነ ሙና እኳ ፖሊስ ጣቢያ ናቸው ያሉት። ስለዚህ ሳራን አንድ ሼር አርጎላትና ሳራ መጣ። ኤምባሲውን ያለውን ጉዳይ ከኤምባሲ ጋር ብቻ መጨረስ ነው። ይኸው ሙኒት መታለች። ይኸው አስገቢያት። እሷ ኮነች እኮ ጉዳዩን የያዘችው። እግዚአብሔር የሰጠኝ አምላክ አንቺን። እግዚአብሔር የልጆችሽ እናት ያርግሽ። እኔ በልጆችሽ አገኘ ምን አረጋለሁ ያቡዬ ያስክሬን ሪዛልት እኮ አልመጣም፣ ለመመርመር ገና ያው ፓወር ያስፈልገዋል። ኤምባሲዎች ቶሎ መጥተው እንትን ካላሉ የእነሱ መምጣት ግዴታ ነው። አሁን መርከዝ መዲና ልከውን እየሄድን ነው፣ እኔና እሷ ግን፣ ያው ኤምባሲ ግዴታ ነው። ሲደውልም አላነሱም። ልጅ ይዛ የሰሩ ይሆናል። ለሙኒቴ ምንድን ነው ዛሬ ማን ነው ትላንት እሁድ ስለነበረ ስለማይሰሩ ነው ትላንትና አይደለም ትላንትና ማን ከእነሱም ጋር ለመገናኘት እኮ አልሞከርኩ ስለማቀው ዛሬ ነው ምልሽ ጠዋት አትሊስት እነሱ ጋር ይድረስ አይድረስ ምካሆኑ የሚታወቅ ነገር የለም አለሀበሻ ሳሪን አላገኘሻትም የለችም በየትናንት የሆነ ቦታ ሄዳለች አሉ። እኔ እኮ ደጅ ያለው ነገር አይደለም። ጉቺ ጉቺ ትናንት ጠዋት አናግሬሽ ለ እ ደጅ ያለው ነገር አይደለም። ችግር የለ። ያው ዞሮ ዞሮ ህግ አለው ፕሮሲጀር አለው። አብራትም ያለችው የእሷ እህትም ልጅም ምንም ለመሆን ማረጋገጫ የለም። ገባሽ? እኔ ደግሞ ትናንትና ይሄን አይደል ሊያወራ ነው። አሁን ሆስፒታል ብሄድ ይጠይቁኛል። ምንድን ነው ያለምን? በራሴ ዘዴ የተጠቀምኩትን ተጠቅሜ ነው እንጂ ማንም አይደለንም። ይሄን ነገር ለማድረግ እኔም ሆነ እሷ ምንም አይነት መረጃ የለም። አሁን ለማንኛውም እንደምታስበው አይደለም፣ እዚህ ሀገር፣ እና አንቺ በዩኬ እያሰብሽ ነው። ግን አትሊስት ጉቺ እንትን ብላችሁ እናንተ እስኪ በምታውቁት በምታውቁት አድርጋችሁ ለሱ ቶሎ ወደዚህ እንዲመጡ አሁን እኛ እዚህ ዋናው ጋደሰላ ነው። ከዚህ መደወል አልችልም። እንጃ እየወረድን ነው አሁን። ከሳይዳሩ ኢትዮጵያኖች እየሰማችሁ ነው። እዚህ ጉዳይ ላይ ገብታችሁ መደረግ ያለበትን ታደርጋላችሁ። አድርጎ አለበለዚያ እዚህ እንግሊዝ ኤምባሲ ያለው ነው እዛ እንዲደውል ሳራ ቼር አድርጉ ሮሚ የልጅቷ የሞተችዋ ልጅ ፓስፖርት ነምበር ካለሽ ከዛ እናንተ ሀገር ፓስፖርቷ ተሰጥቷቸዋል ጉቺ ኮፒውን እኮ ለሳራ ትናንት ልኬላታለሁ ለሳራ ልኬላታለሁ ላላኩት ሰው የለም እኮ የእሷ ሊሆን ነው አይ ምናልባት ለምን እንደዚህ እንዳልኩት ሳይሆን ከእናንተ ሀገር ሲሆን ሊያነሱ ይችላል። እኛ ሀገር ባንክ ሆሊዴ ነው ዛሬ። ሮቢ እንዴት ናችሁ? ሰላም ላችሁ። እኔ አሁን መሄድ እችላለሁ እና በውስጥ ያቡካለ ላክልኝ። ቴንኪዩ ናቲ፣ ቴንኪዩ ናባ የለ ናቲ፣ እኔ አሁን አሁን ወደ ኤምባሲ ምንትን ምትል ከሆነ ስልክን ቴክስት አድርግልኝ እና ለእኔም ቅርብ ነው አብረን ሄደን አሁን ኤምባሲ ሽሮም የኤምባሲና ኤምባሲ ነው ጉዳዩን መያዝ ያለበት ሌላ ማንም አይደለም። ላይ ቀጥታ ያለውን ነገር ኤምባሲ አካባቢ እኔ ቅርብ ነኝ ለኤምባሲ። በቃ አሁን እመጣለሁ ወደ ኤምባሲ በቃ አሁን ስትወጣ ስልክ ያለክ፣ እግዚአብሔር ወይ፣ ስትወጣ ደውልልኝ ያለክ። ቁጥር የለህም? ቁጥርሽ አለኝ። ዳንኤል ኮልኛል በቀደም። በቃ እሺ፣ ደውልልኝ። አሁን ስትወጣ ደውልልኝ ሮሚዬ። በቃ የሆነውን ነገር እናደርጋለን። እንደዚ፣ ዝም ያልሽ መስሎኝ ተናድጄ። አላልኩም እግዚአብሔርን፣ ልጄን አላልኩም፣ ሮሚዬ አላልኩም። ትናንትም ደውዬልሻለሁ አላነሳ ብለሽኝ፣ አየሁት። ሶሪ በቃ እኔ ተናድጄ ነው። ኖኖ ኖ ደውዬ አለውኝ። ትላንትና ከእንትናም ጋር ተነጋገርን፣ ግን ያው እንዳለችሽ ነው። ዝም ብሎ መሄድ አይቻልም። ማነሽ ምንድነሽ ትባያለሽ። ለልጅቷ ምንድነሽ ብዙ ጥያቄ አለው። እንደዚህ እንደምታስቢው አይደለም ማሪ። ለማንኛውም ያቡ ደውልልኝ አሁን ስትወጣ፣ እሺ። ወይ መድኃኒዓለም ሳርዬን እስቲ ፈልጉና ሼር አርጉልኝ። እሷ ኤምባሲ በሌላ ጉዳይ ሁሌ ካገኘቻቸው ትደውላቸው። ብርጅስተን መደወያ የላቸውም የኤምባሲው። ኤንዌይ ባካ፣ ኤንዌይ ባካ፣ ኤንዌይ ባካ። ኦስቲ ምንድነው የሚልክልኝ ሮሚ? እንዴት አደርሽ? ሰላም ነሽ ወይ ሮሚ? እስቲ በእናትሽ ሙላን ጠይቂያት፣ ወይ ቁጥሪን ስጫት።

ሮምዬ እንዴት አደርሽ? እግዚአብሔር መስገን። ባርባራ እየደና ነሽ? እግዚአብሔር መስገን። እንዴት ነው? ምንድን ነው ነገሩ? መርድ ነው ደግሞ ያደረጓት እንዴ! አይገርምሽም? ከትናንት ወዲያ እኮ ማታ ጠዋት ሞተች ሲሉ፣ ማታ ከጓደኛ ጋር ፈረንሳይ ሀገር አለች፣ መልክ ተላልካለች፣ ጤነኛ የነበረች ልጅ። ጠዋት ስንነጋ ማዳሟ ደውላ ሞታለች፣ ቀዝቅዛ ነው ያገኘናት አንደኝ ሁለት አይነት ወሬ ያወራችሁ። አንዴ ሳትሞት ደርሰው አይተዋታል አኪሞች እጅ ላይ ነው የሞተችው አለች። ቆይታ ደግሞ ቀዝቅዛ ነው ያገኘናት። በአንድ ሰዓት ምን ሊሰሩ በሌሊት መኝታ ክፍሉ አይሄዱ። እውነት ታማ ከሆነ እንኳ ሌሊት ዋን ኦክሎክ በዱባይ ነው እንግዲህ ሞተች ብሎ የተናገሩት። ዋን ኦክሎክ በዱባይ እቺ ልጅ መተኛዋ ሰዓት ነው እንዴ? ሊያዋቻሉ ገለዋት ነው እንጂ እግዚአብሔር አንቺ ጤነኛ እኮ የነበረች ምን የመሰለች እኮ ወተት የመሰለች ልጅ እኮ ናት ስራ አንተ ሄድኳርተር ሂድና ሄድኳርተር አለ እዛ እንትን አቡሄል አጠገብ እዛ ናቸው ዋናዎቹ ፖሊሶቹ ከነሱ ጋር የቤተሰብ ውክልና ይዘህ ጊዜው ካለ ማለት ነው እንጂ ኤምባሲ ይሄን ያደርጋል ማለት ሮሚ ምረት ውስጥ ያሉት ኤምባሲ የሚሰሩት ሰዎች ስቲል እነ ወይዘሮ ቀለማ የተቀመጡበት፣ አንድ ነገር ልገርሽ፣ ያለ ውክልና ያለ ምንም ነገር የሚመለከተው እነ ቡጣ ኢትዮጵያ ውክልና እየጨረሱ ነው። አሁን ከቡጣ ጋም ተደዋውለናል። ኤምባሲ ግን ቀጥታ ያለ ውክልና መግባት ይችላል። ገባሽ? እሱን አጣርተን ነው፣ ዝም ብለን አይደለም ተነስተን የመጣ ነው። ምክንያቱም ኤምባሲ ውስጥ ያሉት እነ ወይዘሮ ቀለማ ናቸው። ወይዘሮ ቀለማ ኤምባሲ ያስቀመጣት በሰው በሞቱት ይመረት ላይ ባሉት የምትነግር ሴት ናት። አሁን ዞራዞራ እሷ እጅ ላይ አሁን ምንም አትበያቸው ውስጥ የሚያረጉ እሷ እጅ ላይ ከወደቁ ነገሩን ሸፋፍና ታብላላቸዋለች። ቀለማ ያለሽን ጸም፣ ሌላ ቀን እንጫወተዋለን። ተይ ባርባራ ያቡ ለእኛ ከረዱን ተያቸው። ሮሚ እኔ ምንም ማድረግ አልችልም፣ ግን በገንዘብ በኩል ግን ድረዳት እችላለሁ። ገንዘብ ካስፈለገው ላይክ ቆይ፣ በኋላ አስክሬኑ ሲላክ እንጠይቃለን። መቼስ ካለ እናንተ ወዴት እንሄዳለን? ግን ዋናውም በምን እንደሞተች ይጣራ ውክልና ይላኩና። እሺ የኔ ውድ፣ የኔ ሲሳይ፣ አመሰግናለሁ። የኔ እናት አንቺ ከትናን ጀምረሽ ከኛ ጋር ነሽ። የኔ ፍቅር፣ አመሰግናለሁ። አሁን ብር በሚያስፈልግ ሰዓት እንጠይቃለን። አስክሬኗ ልጅቷ ወደ ሀገሯ መግባት ስላለባት፣ አሁን ዋናው ልጅቷ በሰው እጅ ነው የሞተችው። ትናንት ማታ ያወራች ልጅ፣ እግዚአብሔር ይመስገን አሁን እዚህ ከመጣው ምንም አሞኝ አያውቅም። በጣም ጥሩ ቤን የገባሁት ልጆች የላቸውም ስራ አይበዛብኝም ያለች ልጅ፣ ጠዋት ሲነጋ ማዳሟ አንዴ ሆስፒታል ውስጥ ነው የሞተችው፣ አንዴ ቀዝቅዛ አገኘናት። ሁለት አይነት ነው የተናገሩት። ለዛ ነው እኛ የተጠራጠር ነው። ሁለት አይነት ቃል እንዴት ይናገራሉ ብለን ማለት ነው። ስለጀምርም ተጨማልቃ ካገኘዋት እኮ ኦልሬዲ እኮ በሰው እጅ ወይ ፕሊስ። አሁን ይውልሽ የተረጋገጠ ነገር ስለሌለ እዚህ ጋር የሚገባው እዚህ የሚኖር ሰው ስለሆነ ምንም አይነት መጥፎ ነገር አትናገሩ። አንደኛ ፖሊስ አረጋግጦ እንዲህ ነው ያለው ነገር ስለሌለ እዚህ ለሚኖረው አሁን ለናያብ ስራ ለኔ ለሌሎቹም እዛ ለምንሄደው አይምሰልሽ እዚህ የምታወሩት ሪከርድ ይደረጋል ገባሽ እዛ ጋር ሲወራ ዝም ብላችኋል ሌላ ነገር ነው የሚመጣው እና እስኪያልቅ ድረስ ምንም አይነት ክፉ ነገር አትናገሩ የመጨረሻውን ነገር ያጉዙም እኛ የምንናገሩት ምንም ነገር አሁን በሰው እጅም ትሙት ምንም የተረጋገጠ ነገር የለም አይደለ ባርባራም ስለማንም ኤምባሲ ውስጥም ስለሚሰራ ሰው ምንም ነገር አትበይ ማለት መጨረሻው ጥሩ አይመጣም። ለዛ ነው እና ምንም አትበሉ፣ ወደ መፍትሄ ሆን ሚሻለው የሚሻለው እባካችሁ፣ ሮሚዬ ራሱ ምንም አትበይ። በቃ አልተረጋገጠ ፖሊስ አላሳወቀም። እስከዛ ስለ ኤምባሲ ማንም እንዲያወራ ነው ያልፈልግም። አይ ስለ ልጅቷን መጨረሻ ፖሊስ ያሳወቀው ነገር ስለሌለ የባሰ ነገሩ ያበላሽብናል እንጂ የሚስተካከል ነገር የለም። ስለዚህ ሮሚዬ ምንም አትበይ፣ እንደው ስሞትልሽ፣ ፕሊስ ጥሩ አይደለም። በዚህ ሰዓት ኤብሪ ማን ቀድቶ እንደሚሰጥ አጣቂ። ስለዚህ ዝም በሉና ወደ መፍትሄው፣ አሁን ደውልላለሁ ብዬ አግኝቼዋለሁ ቁጥርከ ቲንኪ የእኔ ቆንጆ እንዴት ነሽ? ምን ታረክ? ሁሉ ነገሩ ከማለባበሰ ፎሬንሲክ ምርመራውን ሁሉንም ውክልና የያዘው ሰው ፎሬንሲክ ምርመራውን እንድትቀበሉ እሺ፣ የሁሉም ፎሬንሲክ ምርመራ ማለት ነው። ያ ግን ለዛ እኮ ከኢትዮጵያ ውክልና መምጣት አለበት እኮ እንዲህ እንደም አገሩን ታውቀው የለ ቀላል አይደለም። ከዛው ውክልናው ምናምን ሲላክ እኛ አውቀዋለሁ አውቀዋለሁ ግን ያ አደባብ ሰው አደባብ ሰው ከመላካቸው በፊት አረበኛ በትክክል የሚችል አረበኛ፣ ልብ እናድርገው የሚችል አሉ። እነሙን አሉ እነሙን አሉ። ያ ስለዚህ ፎረንሲክ ለታሜ ደውልለት ይላሉ። ማን ነው ታሜ ደግሞ? ለታሜ ደውል የሚሉት አስሬ። ታሜ ማን ነው እናንተ? ታሜ ደውሉ እናንተ ደውሉ። ምንድነው ታሜ ማን ነው? ኢምባሲ የሚሰራ ሰው ነው። ታሜ ትላላችሁ፣ ማን እንደሆነ ታሜ ጥሩት። ካሜ ማን ነው? እኮ ነው የምላችሁ። ታሜን ጥሩት የምትሉ ከሰማይ ቤት ነው የምጠራው። ሼር አርጉለታ ካለ ታሜን ጥሩት እያሉ ይጽፋሉ። እነዚህ እብድ ናቸው እንዴ? ኡህ ሊልዬ እንዴ እንዴት ነሽ? ሰላም ነሽ? ሮሚ ፍቅር ታሜ ማለት አረብኛ የሚችል ሰው ነው፣ ዱባይ የሚኖር ከነሱ ጋር ይግባባላሉ። ከባለስልጣኖች ኤምባሲዎች ጋር አይሰማ፣ ከሁሉም ጋር የሚግባባ ነው አሉ። ዱባይ ሀገር የሚኖር አረብኛ የምችል። ሰላም ነው ሮሚዬ። ሰላም ነው፣ እንዴት ናችሁ ባርባራ? ሁላችሁንም ሰላም ብያ ነው። ምን ነው ሮሚ? ሰላም ነው። እባክህ እዛ ዱባይ የቡጣን እህት ገደሏት።

ውክልናው እስኪመጣ ድረስ ለማን እንደሚወከል ሙና ሰው መድባለች። ሌላ እኛ የምናደርገው ነገር ሌላ ነገር አለ። እኔ እንትን ቡጣ ለእኔ እህቴናት ማለት ከላይ ውጭ እና በጣም በጣም ያዘንኩት፣ እውነቱን ለመናገር በጣም ያዘንኩት። በጣም እኔና ሮሚ ደውልለት፣ ሮሚ እሺ ደውልለት። ወይዬ ሊሊዬ፣ ምን አይነ ጉር ነው በእናትሽ? ምንድነው? እንደዚህ አይነት ነገር እንዴት ነው የሚያሳዝነው? እንዴት ነው የምታሳዝነው? ሮሚዬ፣ ወይኔ፣ በኢየሱስ ክርስቶስ ወይኔ። እንደ ምስኪን ሰው መሰለች፣ ብታያት። ትናንትና ከትናንት ወዲያ ማታ ከጓደኛዋ ጋር ተደዋውላለች። ምንጃዛለት ይለቀን አርፋ ስራ ልግባ ብላ ገባች፣ ገባች በማግስቱ ች አሬ ለተአምር ግራ የሚገባ እኮ ነው። አንድ ነገር ጠይቄ ተመልሼ እመጣለሁ። አንድ የሆነ ነገር ልጠይቅ። አቃቂር ያወጣሉ። ደውዪልኝ። ገደሏት አትበይ። ምን አባ ነው ገደሏት? እና ምን አረገች ልበል እና ትናንትና ያወራችን ልጅ ምን ደፋት አትበይ። የምትለይ ምን አባ ሂድና ክሰሰኝ። በዛኛው ስልክ ሞክሪ ሮሚዬ፣ ልኬልሻለሁ የታሜን ስልክ ቁጥር ኦኬ። እውነት ልንገርሽ እንደገና አሁን ሌላ ቦታ ተልከን እየሄድን ነው። ግን አሁን አሁንኛ እዚህ ጋ እየመጡ ክፉ የሚናገሩትን ስለ ኤምባሲ አንድ ጊዜ እንትን በያቸው፣ ከልክያቸው። ምክንያቱም ዞሮ ዞሮ ሁሉ ነገር የሚደረገው በእነሱ እጅ ነው። እንዲህ ማንንከራተትም ነበር ሮሚ። ስለዚህ እነሱ እንዲተባበሩን አርጎ እንጂ ድሮ የተጣሉትን እኮ ነው። ይቺ ባርባራ ድሮ እዛ እያለ የተጣልታለች መሰለኝ። ማስላለች እየመጣች አሁን ተደወለልኝ ስልክ እኔ ይኸውልሽ፣ ሮሚዬ። ስለዚህ ትንሽ ይረጋጉ፣ ትርፍ ንግግር አያስፈልግም። የምታውቁት ሰው ካለ እየደወላችሁ አሳውቁልን። ብቻ በያቸው ወደዚህ መጥተው እንዲተባበሉ፣ ሙኒቲዬ። አሁን ደግሞ እዚህ መዲና ከመጣም በኋላ ሁሜዲያ የሚባል ሌላ ቦታ ሂዶ አሉ። ወደዛ ጀመርን ደግሞ ጉዞ። እሺ ሙኒቲዬ እንዴት አደርሽ? አልሐምዱሊላህ እንዴት አደርሽ? እግዚአብሔር ይመስገን። አሁን ወዴት ነው እየሄዳችሁት? ነገሩ እንዴት ነው ማለት? ማን ነው ኢንቨስቲጌት የሚያደርገው የሚያጣራው? እንዴት ነው የሞተችው ምንድን ነው የሚለው ነገር እኮ። የሚያጣራውን እኮ ቡድን ለማግኘት ነው እየሄድን ያለ ነው። አሁን ተቀባበሉን፣ ሶስት ቦታ እስኪ። እዚህኛው ደግሞ ከሆነ እናያለን። ኤምባሲ ቢሆን ግን ዳይሬክት ሁሉን ኢንፎርሜሽን ይሰጣቸዋል። ገባ እዛ ነበር አሁን ተገኝታለች፣ ግን ልጅቷ ያለችበት ቦታ ታውቋል። እሷ ያለችበትም ታውቋል እኮ። አሁን እኮ ሬሳዋ ምርመራ መደረግ አለበት። ኢንቨስቲጌት በምን እንደሞተች እኮ ማወቅ ይቻላል። ስለዚህ ቢያንስ አንዳንድ ወጪዎች ሊያስወጣ ይችላል። እሱን ነገር ደግሞ ማውጣትም ያለብን ነገር፣ ኢንቨስቲጌሽን በራሳቸው ነው። አዎ በቃ እዚህ ነገር ላይ ተደርጎ እንዴት እንደተገደለች ያለችበት አካባቢ ላይ ያሉ ካሜራዎች፣ ሰርቬላንስ ካሜራዎች ምናምን ብዙ ነገሮች ኢንቨስቲጌት መደረግ አለባቸው። እነዚህን ነገሮች ለፖሊሶች ማሳወቅ አለባችሁ። ልጅቷ ከምትኖርበት ቦታ ጀምሮ እያንዳንድ ነገር እነሱ ጠንቅቀው ይሰሩታል። ግን ምኑን መሰለ ልዑል መፍጠኑ ነው ዋናው ገባህ? የማፋጠኑን ሁኔታ እዚህ እንዳይቆይ ለማድረግ ነው እንጂ የፖሊስ ስራማ ከዱባይ እየበለጠ የትም አይሰራም። ልል በጣም ጎበዞች ናቸው በዚህ ጉዳይ ላይ። እስኪ ቢዚ የሆነ ከሆነ ሮሚዬ ቮይስ አስቀምጭለት። ደረሰ ሻራል ቁጥሩ ልኬልሻለሁ እና እንትን ሙኒቲዬ እንትን እናንተም ላይ ወጪ የምታወጡት ነገር አለ ወደዛ ወደዚህ ስትሉ ምናምን እሱም ከሆነ እኔ ይተባበራል። እኔ በበኩሌ ቴንኪ። መጨረሻ ላይ ለሚሆነው ነገር እንተጋገዛለን እንጂ ለአሁን ምንም የሚያስፈልገን ነገር የለም፣ ሀምድላ። በኋላ ላይ ባይሆን ሬሳ መሸኘቱ ጋር የሚፈጠሩ ነገሮች ካሉ እንተጋገዝ። የምር ግን ኢየሱስ ክርስቶስ ይባርክሽ፣ ምንም አልልም። በጣም ያሳዝናል። ራምይ ወይኔ፣ በሰው ሀገር፣ የኔ እናት እንዴት ነው የምትሰማው? ሙኒት፣ የታሜ ስልክ የለሽም እንዴ? ሙኒት፣ የታሜ ስልክ የለሽም እንዴ አለኝ። እስቲ ቮይስ አርጉለት በናታችሁ ውስጥ ደውለት። ሮሚ ግን እኮ በጣም ነበር ያስደነግረሽም። በኢየሱስም ሲባል እሺ፣ እንዳትደውይለታ ታሜ ጉን ያውቃል እያልሽ ነው? ደውይለት፣ የምታውቂው ከሆነ ሼሪም አድርጎለት ቤቱ ሄዳችሁም ቢሆን ቀስቅሱ፣ የምታውቁ ካላችሁ። አዎ፣ ኦኬ፣ እሺ። እናት ልደዊ ነው። እሺ ታምቤ የምኖረው አላይን ነው። ያው እዛ ሆኖ በሀሳብ የሚረዳን ነገር ካለ ወይ፣ ከዛ ዘኪ ተኝቶ ነው መሰለኝ፣ ተኝቶ ይመስለኛል። አዎ የምኖረውም አላይን ነው ያሉ እንጂ ዱባይ አይደለም። ያው ተደውሎለት ከመጣ ወይ እዛ ሆኖ በሀሳብ የሚረዳን ከሆነ በጣም ጥሩ ነው። አይ እሱማ መላው አረብ ላይ ብዙ ነገር ብዙ ሰዎችን ያውቃል መርዳት ይችል ነበረ። አዎ። አይ እንትን ነው፣ ግማሽ አረብ ግማሽ ኢትዮጵያዊ ነው አይደለ? በአረብኛ ነው ወሰደ።